በባለፈው ሳምንት ለጊቫዌ ያወጣነው ልብስ ነበረ ገምቱና ተሸለሙ የሚል ማለት ነው። በርከት ያላችሁ ሰዎች ተሳትፋችኋል። ማን ነው በትክክል የገመተውና ቀሚሱን የተሸለመው የሚለውን መልሱን ይዘንላችኋል። አብራችሁን ስትቆዩ ትመለከቱታላችሁ። በስ እንደምናለሽ። ሁሌ አምሮብሽ ስል ነበረ። የዛሬው ግን ማለት ያምራል ከሁን የኔ ልብስ አዲስ ነገር ነው። እኔም በጣም ወድጀዋለሁ። ከኔ ብንጀምር ጀምር አሪፍ ነው። ስንጀምር ጀምር እንዴት እንደሚያምር አዲስ ነገር ነው ው ያው ቤቱ በአዲስ ነገር ይታወቃል። ወሰን በአዲስ ነገር ትታወቃለች። እንደት እንዴት እንደሚያምር እዩት። አምስት አርብ ነው ልብሱ። እንደዚህ ከፊት ለፊት ተቀናሽ ነው፣ ወራጅ ነው የሚጠለፈው ልብሱ። መነን አይደለም። በመነንም መሸመን ይችላል። ግን በዚህ ማቴሪያል ይህም ማቴሪያል እንደው ብትሞክሩት በትንሹ በሰፊ ጥለት ሳይሆን በትንሹ ቢሞክሩት የሚወዱት አይነት ማቴሪያል ነው። ጠንካራ ማቴሪያል፣ ለስላሳ ነው ግን ጠንካራ ማቴሪያል ነው። እንደ ሳባ ነገር ነው። ድሮ ሳባ ልብስ በነጭ በቤጅ ከለር የለበስ ነበር። ሳባ የሚባል ጥለት ነበር። እንደዛ አይነት ነገር ነው። እንዴት እንደሚያምርዩት ከኋላው እንደዚህ ነው። ደረጃ ነው የኋላው ይታያል። በደም በደንብ ይታያል። ልዩ ነው በጣም ይህን አሁን ግራጁዌሽን ላላችሁ ወላጆች ከዚህ በኋላ ለምታዙት በጣም ብዙ የግራጁዌሽን ኦርደር አለ። ግን ከዚህ በኋላም እስከ ሰኔ እስከ ግንቦት በእኛ በኢትዮጵያ አቆጣጠር በጣም ብዙ ስላለ እስከ ሐምሌ ድረስ አዲስ ነገር ብትሞክረው አሪፍ ነው። እንደዚህ አልቆለት ይሄ ልብስ አስራ አምስት ሺህ ብር ነው። ወደ ቀጣይ ልብሳችን ስንሄድ ይሄ ልብስ ከአሁን በፊት በሌላ ከለር ተሰርቷል። ይሄ ልብስ ከአሁን በፊት በዚህ ነበር ፖስት ያደረግ ነው። ካስታወስክ ቴዲ አርባ አምስት ሺህ ብር ተብሎ ዲስፕላይ ያለበት ነው። አጋጣሚ በዚህ ከለር ፖስት አድርገ ነው ነበር አሁን ደግሞ ከለር ቀይረ። ልብስ እኮ ሰው ቆንጆ ነገር ያገኝ እንጂ ወደኋላ የሚል ሰው የለ። ጥሩ ነገር አዲስ ነገር የሚወድ ሰው ነፍ ሞልቷል ው እንደ ፕሮግራም ያውን የልጇ ክርስትና ነው ያላት። በጣም ደንበኛችን ነች። ሁሌም ቆንጆ ነገር ተወዳለች። አሰራሩን ያደግንላት ው ስንጥቅ ነው ያደግንላት። ይሄ አንገት ተወዷል። እንካሁን በፊትም ነገር ያለው በሰውነት ልክ ነው። ይሄ ደግሞ እንደዚህ እጅየው አጓጉል ነው አጓጉል ሲሆን ምቾት ይሰጣል። በቃ እንደፈለክ ነው የምትንቀሳቀሰው፣ የሚይዝ ነገር የለም። አሁ በዚህም ከለር አለ ለማለት ነው ያመጣሁት። በዚህም ከለር ማዘዝ ትችላላችሁ። ሰርግ ያላችሁ፣ ግራጁዌሽን ያላችሁ፣ ክርስትና ያላችሁ ወላጆች፣ በተለይ ሰርግ ያላችሁ እናቶች ዝንጥ በሉ። ከልጅ አለም በላይ ምንም የለም። ለዛ ሰዓት ደግሞ ቆንጆ ልብስ ያስፈልግሻል ማሚዬ። ዋጋ አልቆለት አርባ አምስት ሺ ብር ነው በዚህም ከለር አርባ አምስት ሺህ ብር ነው። ይሄ አንድ አርብ ነው ያመጣለ ሳምፕል ከለሩን እስኪ ሞክር ብሎ ነው ያመጣው። ወድጀዋለሁ ይህን ይሄን ከለር ወድጀዋለሁ። የቀየረው ከለር ይሄን ነው ከለር አገባው። መጀመሪያ እንሞክረዋለን። ገብተዋል። ከሟራ ይቀጥላል። ይሄ ከለር አሁን ነው አይምል። በጣም ነው የሚያምር። ዋጋው አርባ አምስት ሺህ። ይሄ ዲዛይን የእኛ ቤት ብቻ ዲዛይን ነው። አዳዲስ ነገር ያመጣው ነው። አዳዲስ ነገር በራሳችን እየሰራን ነው። ወደ ቀጣይ ስንሄድ ይሄም አዲስ ልብስ ነው። እንዴት እንደሚያምር ዩት። ሰርግ ያላችሁ እና ግራጁዌሽን ያላችሁ ወላጆች ፏበሉ፣ በእኛ ተማምናችሁ እዘዙ። ካለምንም ጥርጥር ቆንጆ መነን፣ ቆንጆ ዲዛይን። ጥለቱን ደግሞ በካሜራ እንደምታይ ስቁልጭ ያለ እዘዙት። እንዴት እንደሚያምር ዩት። ይሄ ልብስ ደግሞ ዋጋው አልቆለት 25 ሺህ ብር ነው። መነኑ ምንም ጥያቄ የለውም? ሁለት አይን መነን ነው፣ ሁለት አይን መነን። አሁን እነሱም ስለሚያውቁ ምንም ጥያቄ የለው ከኛ በላይ አሁን ከስተመርም በደንብ ያውቃል። ሁለታይ መነን ነው። ነጠላው እንደዚህ ያምራል። ስንት ዓመት የለበሱ ሰዎች ናቸው? ስንት ዓመት የለበሱ ሰዎች ናቸው? ከእውነት እውነት እኮ ነው። እንዴት እንደሚያምር ዩት። ነጠላው እጅግ በጣም ነው የሚያምረው። ነጠላው እስከ ሁለት ሜትር ከሀያ ነው የሚሆነው። በጣም የሚያምር ልብስ ነው። በያላችሁበት እናደርሳለን። ይሄ ልብስ ደግሞ እንዴት እንደሚያምር ዩት። ይሄም አዲስ ነገር ነው ቴዲ። እንዴት እንደሚያምር አንድ ደረጃ አለው እዚጋ። ደረጃ ታምራለች ልብሱ በጣም ነው የሚያምረው። ያልደመቀም ያልፈዘዘ፣ ወደ ግሪንም ወደ ቢጂም የሆነ ሁለት ከለር ብቻ ያለው ልብስ እንዴት እንደሚያምር እዩት። በጣም ቆንጆ ነው። ይሄም አዲስ ነገር ነው። የአዲስ ነገር ማቅረብ እንወዳለን። አሁን እንደ ፋሽን እንደ ፋሽን ነው። ግዴታ ነው። አንዴ ከስተመር የሚፈልግ እኮ አዲስ ነገር ነው ማየት ራሱ። ባይገዙ እንኳ ማየት ደስ ይላቸዋል። ያላዩትን ነገር ማየት እንኳን እነሱን ደስ ይለኛል። ደስ ይለኛል። ያስደነግጠኛል አዲስ ጥበብ ሳይ። ይሄ ዋጋው አልቆለት ሀያ ሺህ ብር ነው በግሩፕም ብታዙት ይሆናችኋል። እንዲሁ መዘነጥ ለምትፈልጉ የፋሲካ አዲስ ልብስ ለምትፈልጉ ይደርስላችኋል። እንዴት እንደሚያምር እዩት። የዋጋው አልቆለት ሀያ ሺህ ብር ነው። መነኑ ሁለት አይን መነን ነው፣ ምንም ጥያቄ የለውም። ሁሉም ልብሶች አሁን ላይ ሁለት አይን መነን ናቸው። በዚች ብቻ ብትጠለፍ ታምራለች። አንገቷ በዚች ብቻ ብትጠለፍ በጣም ቆንጆ ይሆናል። ነጠለውን አሳይቻችኋለሁ። ሁለት ሜትር ከሀያ አካባቢ ነው ነጠለው። እንዴት እንደሚያምር እዩት። ወደ ቀጣይ ሲኔድ ደግሞ ይሄም አዲስ ልብስ ነው። በጣም የሚያምር ልብስ ነው። ይሄም እንዴት እንደሚያምር ይሁት። ይሄ ልብስ ከነገራችን ላይ በሌላ ከለር ነበረው ቴዲ አሸምኜ ነው ሁለተኛ ከለር። በዚህ እንዴት እንደሚያምር ይሁት። ይህም ዋጋው አልቆለት 25 ሺህ ብር ነው። ቀይ ነው። ቀዩ ግን በጣም ያልደመቀ እና የተለያዩ ካለሮች የገቡበት እነዚህ ከለሮች ደግሞ በጣም የሚያምር ዲዛይኖች እጅግ የሚያምሩ ናቸው። እንዴት እንደሚያምር ቦክስ ቦክሶቹ ነገር በጣም ነው የሚያምሩት። መነኑ ምንም ይሄ የትእዛዝ ስራ ስለሆነ ቆንጆ መንን ነው። በጣም ነው የሚያምረው። መነኑ ዋጋው አልቆለት 25 ሺህ ብር ነው። ከፈለጋችሁ ይሄን ከለር ቀይረንም ልንሰራላችሁ እንችላለን። ነጠለው ደግሞ ይሄን ይመስላል። እንዴት እንደሚያምር ዩት ነጠለው። በራሳችን ዲዛይን፣ በራሳችን ከለር የምንሰራቸው ልብሶች ስላሉ እንዲህ በየሱቁ ሱቁ የሚባዛ ልብስ ሳይሆን የተወሰኑ ሰዎች ለብሰውት የሚያቆም ልብስ አለ። የራስ ዲዛይን ሲሆን እንደዛ ነው። የሰርግስ ልብስ ሲሆን የሙሽራ እናት የለበሰችውን ልብስ ሌላ ተጣሪ ለብሶስ እንዲመጣ ትፈልጋል? ሙሽራ የለበሰችውን ልብስ ሌላ ተጣሪ ለብሶ ሲመጣ ይደብርካል። ስለዚህ ምርጫችሁን እኛጋ አለ። ይሄም የራሳችን ዲዛይን ነው። ከለር ቀይረን ልንሰራላችሁ እንችላለን። በዚህም ከለር እያልቃል። ይሄም ልብስ ምዩት። ይሄ ደግሞ ከለሩ ወጣ ያለ ከለር ነው፣ ደስ የሚል እንደዚህ አይነት ከለሮች ሰካራም ከለር ይባላሉ። ያው ከለሮቹ ሲሰክሩ ነው፣ ከለሮቹ ድብልቅልቅ ሲሉ ሲወሰወሱ ሸማን የሚለው ስም ነው። በጣም ነው የሚያምሮ ከለሩ። ይሄ እንዴት ቆንጆ ከለር እንደሆነ! ይህም ሁለት ከለር ሶስት ከ ብዙ ከለር ናቸው እነዚህ፣ ድብልቅልቅ ያሉ ነገር ናቸው። አንድ ደረጃ ነው፣ ከታች ሰፊ ነው፣ ከላይ እንደዚህ ነው። እንደዚህ አይነት ልብሶች በዚች ብቻ ብትጠለፍ ያምራሉ። ተላላፊ ሆኖ እንደዚህ በትንሹ እጁ አጓጎል ሆኖ ሲሰራ ያምራል። ይህም ዋጋው አልቆለት ሀያ ሺህ ብር ነው። ነጠላው እንደዚህ ያምራል። ሰፋ ያለ ነጠላ ያለው ቆንጆ ነው በጣም ቀረቀራለኝ ቴዲ ቀረቀራለኝ። እስኪ አድርገው። እንደዚህ ካላደረኩ እንዴት እንደሚያምሩት ስነጠለ እስከ ሁለት ሜትር ከ30 ነው። በጣም ቆንጆ ልብስ ነው። ብቻችሁን መዘነጥ ለምትፈልጉ ለፋሲካ እንዲሁም ፕሮግራም ያላችሁ ወላጆች እዘዙት ይህ ልብስ ደግሞ ቴዲ ያታቋም ካሁን በፊት ታሪካዊ ልብስ ራሱ የምወደው ልብስ ነው እንዴት እንደሚያምር ይሄ ልብስ እዩት ከአሁን በፊትም የነበረ ልብስ ነው በጣም ብዙ ሰው ይፈልገው ነበር እንዲሁም ማዳረስ አልቻልንም ነበር ጊዜ ስለሚፈልግ ይሄ አንድ ወርና ከአንድ ወር በላይ ይጨ ይሰራል የፈርጥ ልብስ ነው የሚባለው ከአንድ ወር በላይ ስራ ይፈልጋል ሽመናውን ለማጠናቀቅ ማለት ነው እጅግ በጣም የሚያምር ልብስ ነው እንግዲህ አጋጣሚ ሸማኔው ደግሞ ሆን አመጣ። አሁን ይሄን የላኩላችሁ ሰዎች እስካሁን ዘንጧ ብቻቸውን ነው የሚለብሱት። አዎ በቃ በደወሉ ቁጥር ኡ እሱ ልብስ ነው የሚሉ ከእውነት በጣም ነው የሚወዱት። እንግዲህ ሁለት ከለር ነው ያለው። ባጋጣሚ በዚህ ከለር ነው ያለው። ሰርግ ያለሽ ማሚዬ፣ ምንም ምርጫሽ ይሁን፣ በእጅ ጥልፍ ብንሰራላችሁ ይመረጣል። እንደዚህ ፈርጥ ልብስ ነገር በእጅ ጥልፍ ሲሰሩ ከላይ ቁጭ ቁጭ ስለሚያልጓቸው በእጅ ጥልፍ ያምራሉ። በእጅ ጥልፍ ሰርተን 45 ሺህ ብር፣ በማሽን ከፈለጋችሁ አርባ ሺህ ብር እንሰራላችኋለን በቃ ቆንጆ ልብስ ነው። ምንም ጥያቄ የሌለው ቆንጆ ልብስ ነው። ይሄ ልብስ ደግሞ እንዴት እንደሚያምር ይሄም አዲስ ነገር ነው። ይሄ የሆኑ ከስተመሮች አዛው ለነሱ የመጣ ትዕዛዝ ነው ማለትም ከሌላ ፎቶ ልከውልኝ ማለት ነው። ግን ልብሱን ወደድኩት እኔ እንዴት እንደሚያምር እየው። ነጠላው ደግሞ እንደዚህ ያምራል። ትንሽዬ ሁና ሆና በጣም የምታምር ዲዛይን እና ከለር ያለው ብዙ አይነት ከለር ያለው ሆኖ ደስ የሚል ያልጨኸም ያልፈዘዘም። ግን የሚያደምቅ አይነት ልብስ ነው፣ ደመቅ ያለ ልብስ ነው እንዴት እንደሚያምር። ይሄ ለግራጁዌሽን ነው ያዘዙ። በዚህ ብታዙ እጅግ በጣም ያምራል። ዋጋው አልቆለት ይሄ ሀያ ሺህ ብር ነው፣ ሀያ ሺህ ብር ነው መነን ነው። ጥያቄ የለውም። ሁለት አይን መነን ነው። ነጠለው ትልቅ ነው ደግሞ ፍራ እናት። እኔ ቆንጆ ነገር እንድትለብሱ ስለምፈልግ እናቶችዬ፣ አይሆናቸውም እግዚአብሔር ሌላ እናትን ዘንድ ጠጣም ወደ ወይ ዘንድ ጭልኝ እናት ስንት ተጎድታ ነው የምትኖር ስለዚህ ከጎናችሁ እናት አባት በህይወት ያሉላችሁ ልጆች በእኔ እድሜ ያላችሁ ተንከባከቧቸው። እንዳንቺ ማለት ነው። እኔ ውስጥ አዋቂ ነኝ ወይ? እኔ እናትና አባቴ መርቀው አይጨርሱም። ይሄ ጥሩ ልምድ ስለሆነ ምንም ችግር የለውም። ሁሌ የሚመርቆኝ እናትና አባቴ ይኖሩልኝ። በስመአብ። የመኖሬ ትርጉም እነሱ ናቸው ከዚህ የመድረሴም ትርጉም እነሱ ናቸው። በእናት አባቱ ያልተመረቀ ሰው ምንም ነገር አይቀነውም ሲጀምር ነው። ይሄ የማምንበት ነገር ነው። ስለዚህ ብልጡ ነው። ህይወት አይሞላም። እናትና አባት የሚያመልጥ ነገር ነው አይደለም። እናት አባት፣ ጎረቤት እንኳን እንዳያመልጣቸው ሳታረጉለት። እግዚአብሔር በረከት የሚገኘው ከእንደዚህ ነው። በቃ እድገት ስለሰራ ብቻ አይደለም የምታድገው። እኔ እንጃ አላቅም። እንግዲህ እኔ እወዳለሁ። እንደዚህ ወሬ አበዛንባችሁ እና ይሄ ልብስ አልቆ ሀያ ሺህ ብር ነው እዛዙት ይሄ ልብስ እንደምታዩት አዲስ ነገር ነው። እንዴት እንደሚያምር ዩት ከአሁን በፊት በምን ተሰርቷል መሰለህ? አለወጦትም የከስተመር ልብስ አለ ይሄ የሌለው ይሄና ይሄ የሌለው ዘንባባዎቹ አይታቸኋ በኦሬንጅ ከለላ በዛ ከለር ተሰርቷል። በዚህ ደግሞ እጅግ በጣም ያምራል። በጣም ቆንጆ ልብስ ነው። ዋጋው አልቆለት፣ ይሄ 18 ሺህ ብር ነው። ነጠለው ደግሞ የትልቅ ጥበብ ነጠላ ነው የሚመስለው። ይሄ ሸማኔ በጣም ወዶ ሸማኔ ነው። ከነገራችን ላይ በጣም ቆንጆ ሸማኔ ነው። በቃ የሚያወጣቸው ዲዛይኖች በየጊዜው ያስደምማሉ። ከሱ ውጭ ደግሞ የሚሞክራቸው የለም። ረቀት ጣርጎ ነው የሚያወጣቸው። በቃ ይችላል። መናኑ በቃ አስተማመኝ ነጠለ፣ እስከ ሁለት ሜትር ከሀያ ይሆናል። መዘነጥ ለምትፈልጉ ወላጆች ሆነ ወጣቶችም ሆነ ይሆናል። ከለሩ ለሁሉ ኦሬንጅ ነገር ነው ግን ቡኒኙ ምናምናም ያልፈዘዘ ያልደመቀ ይሄ ልብስም እንዴት እንደሚያምር እዩት። ይቺ ነገር ካሁን በፊት ፖስት አድርጌው ነበር፣ ተሽጧል። ያ ይሄ ደግሞ ትንሽ ሳይዙን ቀነስ አድርገውና ከለሩን ቀየር አድርገው አመጡት። እንግዲህ ሸማኔ ጥበበኛ ነው። ሳይማር ጥበብ የሚሰራ ሸማኔ ነው። በቃ ሳይማር የተማረ ጭንቅላታቸውን በጣም ነው የሚጠቀሙበት። እንዴት እንደሚያምር ይው እንግዲህ ዋጋው አልቆለት። ይሄ ደግሞ መጠነኛ ነው፣ 18 ሺ ብር ነው። ይህ እነዚህ ነገሮች ሲዞሩ በጣም ነው የሚያምረው። ፈርጥ ነው ይሄ አሁን። አዎ የራሴ ሸማኔ ነው እንደዚህ አሻሽሎ ያመጣው። ማለትም የሆነ ከለሩን ቀይር ሲያደርገው ደግሞ ፈካ ሲል አማር ፈካ ያለ ነው። የባለፈው ደግሞ ትንሽ ጠቆር ያለ ነው። ብታዙት ይሄ ለግራጁዌሽን ራሱ ይሆናቸዋል። ይሄ እንደዚህ ሲዞር በጣም ነው የሚያምረው። ች ነገር ወገብ ላይ ስትዞር እጅግ በጣም ነው የምታደምቀው። ወደዚህ ደግሞ ነጠልፍ እስከ ሁለት ሜትር ከሀያ ድረስ ከሰላሳ አካባቢ ይሆናል በግምት እዛዝ እንግዲህ እቺ ነገር ደግሞ እንዴት እንደምታምር ቀጭን ጥበብ ነሽ። ግን በቃ ስለወደድኳት መሀል ላይ ትገባላችሁ። ምን ቀጭና ትች ማወደ ላይ ያለ አታምር ቴዲ፣ እንዴት እንደምታምር ይሄን ከለሩ ተቀይሮ የሚሰራ ይችላል። ወደ ግሪን ይሄ ፒንክ ነገር ነው። ከፒንክም ደግሞ ደስ የሚል ፒንክ አይነት ነገር ነው። እንዴት እንደሚያምር እዩት። ካሜራማን ወዳታል በጣም ቀረባት በጣም ቀረባት። ከዛ በላይ አምስት አብ ነው ነጠለው ራሱ ይሄ እንደዚህ ያለው አያችሁት፣ ነጠለው ራሱ ይሄ ነው ቀለል። ለሰርግ እንኳን ማጃቢያ ከአንድ ላይ ብትለብሱት እጅግ በጣም ነው የሚያምረው። ዋጋው አልቆለት ይሄ 15 ሺህ ብር ነች። በግሩፕ ብትመጡ ደግሞ አስተያየት እናደርግላችኋለን። ለፋሲካ ቀለል ያለ ልብስ ቆንጆ ድምቅ ማለት ለምትፈልጉ ቡና ስታቀርቡ ዝንጥ ብላችሁ ሹርባችሁን ተሰርታችሁ ቤት ቤት ውስጥ ጥብቅ። ይሄ ልብስ ደግሞ አዲስ ነገር ነው እንዴት እንደሚያምሩት እንደኔ ነው የሚሰራው። እንደዚህ የፎቶ ልብስ ነው። ከነገራችን ላይ ወራጅ ነው የሚሰራው አምስት አርብ ነው። አምስት አርብ ነው። አራት አርብ ማድረግ ትችላላችሁ። በጣም የሚያምር ልብስ ነው። ልብሱ እንደ ሳባ ነገር ነው። አሁን የመጣ ፋሽን በቃ እንደዚህ ናቸው። አያችኋችሁ በተለያየ ነገር ያሸመናቸው ናቸው እነዚህ ልብሶች፣ በጣም ነው የሚያምረው። ወራጅ ተጠልፎ አስራ አራት ሺ ብር ነው ዋጋውም ተመጣጣኝ ነው። ይሄን ራሷን በግሩፕ ቢለብሱት ዝንጥ የሚያደርግ ከለር ነው። ከለሩን ከፈልጋችሁ ፒንክ ማድረግ ትችላላችሁ ሰማያዊ አረንጓዴ ማድረግ ትችላላችሁ ከለሩን ቀይሬ ላሰራላችሁ ይችላል ጊዜ ብቻ ነው የሚፈልገው ይች ልብስ ደግሞ ይያት እንዴት እንደምታምር ይችም አዲስ ነገር ነች ፒንክ ነች ቀይ ነች የሆነ ነገር ነው ብቻ የተቀለቀለበት አለ ነገር ነው ይሄ እንደዚህ አይነት ዲዛይን ብዙ ሰው ይስማማበታል በጣም የብዙ ሰው ምርጫ ነው እንደዚህ አይነት ዲዛይን እንዴት እንደምታምር እዩት። አዲስ ነገር ነች። ይሄም በግሩፕም ሆነ በሲንግል ብትመጡ ይሰራላችኋል። ለሰርግ ማጀቢያም እንደዚሁ ከአንድ ላይ ብለብሱ እንዲሁም ቀለል ያለ ቀሚስ ለምትወዱ እናቶች ለቤተክርስቲያን እንዴት እንደሚያምር እዩት። ይሄ ዋጋው አልቆለት 15000 ብር ነው። በጣም ነው የሚያምረው መነኑ ሁለት አይን መነን ነው ምንም ጥያቄ የለውም ለስላሳ ነው ሁለት አይን መነን ነው በባለፈው ሳምንት ለጊቫዌይ ያወጣነው ልብስ ነበረ ገምቱና ተሸለሙ የሚል ማለት ነው በርከት ያላችሁ ሰዎች ተሳትፋችኋል ዛሬ እንግዲህ መልሱን እነግራቸዋለን ማለት ነው ይሄኛውን ልብስ ገምቱና ይሄኛውን ውሰዱ ብለን ነበር ነበር በጣም ነው የገረመኝ ግን እኔ ለምን እንደሆነ ግን እነሱ ራሳቸው ይነግሩኛል እኔ ራሱ ኮሜንት ሲመጣ አሁን ተገኘ አሁን ተገኘ አሁን ተገኘ እያልኩኝ ምናልባት ሁለት ሳምንታችን ነው ሳምንት ብቻ ሁለት ሳምንት ጊዜ ሰጠነው እንዲመለስ ብለን ሁለት ሳምንታችን ነው። ግን በጣም በሚያሳዝን ሁኔታ አልተመለሰም እ በጣም ተበሳጭቻለሁ። እንድሸለም ፈልጌ ነበር። ለምን እንዳልጠሩት ግን በኋላ ይነግሩኛል በኮሜንት ማለት ነው። ዋጋውን ንገሪን እና እንትን በላቸው። በጣም ብዙ ተሳትፏል። ሁለት መቶ ሰው አካባቢ በላይ አልተሳተፈም። እንግዲህ ከሁለት መቶ ሰው ይሄን ቁጥር እንዴት እንደፈራችሁት? ወይስ ቁጥር አይደለም? ቁጥር አይደለም። ሀያ አራት ሺህ ብር ነው ዋጋው እንግዲህ ኮሜንት ላይ ብትገቡ 23፣ 25፣ 29፣ 45 ብር ነው የሚሉት። ለምንድን ነው 24 ያልጻፋችሁት? ፈራችኋል? የምሬ ነው። ለምንድን ነው 24 ያላሉት? በነገራችን ላይ ቪዲዮውን የፖስተትን ጊዜ አንዲት እህቴ 22 ወይም 24 ሺህ ብላ ጽፋ ነበር። ኦኬ አለች። አይ አንዱን ይምረጡ ብለን እኛ መለስን። እንደዛ ከሆነ 22 አለች ይተላሽማለት ነበር። ደንበኛችን 24 ሺህ ብሎ የጻፈ ሰው ስለሌለ ያው ይሄ ሽልማት ያልፋል ማለት ነው። እጅግ እናዝናለን። በጣም እራሱ ማን ይሆን እንሰራለት ብዬ በጣም ተመስጬ ነበር። እንግዲህ አልተመለሰም። ዋጋው ይሄ ልብስ 24 ሺህ ነው። በዚሁ አጋጣሚ መግዛት ለምትፈልጉ ይሆናችኋል። እንደ አበባ ነገር ነው መስቀል፣ ለሙስሊም ይሆናል፣ ለእስራኤሎችም ይሆናል፣ ለማንኛውም ሰው ይሆናል። በእርግጥ ግን ያው መስቀል የሌለበት ምናምን ስለምትጠይቅ እንደዛ ይሆናል። በጣም የሚያደምቅ ልብስ ነው። እጅግ በጣም ነው የሚያምረው ሲሰራ። ይሄ ዙሪያ ሰውን ድምቅ ክፍክት ነው የሚያደርገህ። ቀይ ነገርም ለምትወዱ ይሆናል። ነጠላው ራሱ በጣም ቆንጆ ነው። በአንድ ቀን የሚመለስ መስሎ ነበር። 24 ሺ ብር ነው። እንግዲህ ይዘዙት። ፈርስ የለውም ልብሱ። ደግሞ ታዩታላችሁ፣ ምንም ፈርስ የለውም። ሁኖ ዙሮ ዙሮ ይሸፈናል። ሌላ እናዘጋጃለን፣ ትሸልማላችሁ። በዚሁ አጋጣሚ ይሄ ልብስ ማዘዝ ለምትፈልጉ ትችላላችሁ። በዚህ ከለር ይሄ ፒንክ ነገር ነው፣ ቀይም አለው፣ በዚህ ከለርም አለው፣ በዚህ ከለርም አለው። በምትፈልጉት ከለር ማዘዝ ትችላላችሁ። ከፈለጋችሁ በቀይ፣ ከፈለጋችሁ በፒንክ፣ በምትፈልጉት ከለር። በአምስት አርቡ ነው። አስራ አራት ሺህ ብር ነው። ወራጅ ማስጠለፍ ትችላላችሁ። አንገትና እጅም ድምቅ ያደርጋችኋል። ይሄ በግሩፕ የሚለበስ እጅግ በጣም ነው የሚያምረው። እንዴት እንደሚያምር እዩት። ይሄ እንደኔ ነው፣ እንደዚህ ነው እንደለበስኩት አይነት ስታይል ነው የሚሰፋው። አምስት አርብ ነው። ከፊት ለፊት አጭር ነው። እንደዚህ ወራጅ ነው የሚሰራው። ወራጅ ሲሰራ ደግሞ እጅግ በጣም ነው የሚደምቅ። የዚህን ፎቶ ልክ ላሉት ቴዲ ከፈልጋችሁ ከፈለጋችሁ ሌላም ከለር ላስቀይርላችሁ ይችላለሁ። ችኛ ከፊት የምትሆነ ነች፣ ከፊት የምትሆነ አንዷ አርብ ክፍት ነች። አንዷ አርብ ክፍት ነች። እቺ ክፍት ነች። ከኋላ አራት አርቡ እንደዚህ ነው። ዙሪያ ነው። በሶስት ደረጃ ሆኖ ማለት ነው። ይሄ ዋጋው አልቆለት 16 ብር ነው። ወደ ወራጅ ተጠልፎ ማቴሪያሉን ሞክሩት፣ ውስጥ በቃ ሞክሩ አንድ ሞከሩ በኔ ይሁንባችሁ። እነዚህ ልብሶች ደግሞ እያቸው ዝርዝር ናቸው። ዝርዝር በጣም ብዙ ደንበኞቹ ይወዳሉ፣ በተለይ ኤርትራዊ ደንበኞቹ በጣም ይወዳሉ እንደዚህ ዝርዝር ልብስ። ኦኬ እንደ ሽሪምሪ ነገር ነው፣ ለነሱ ነው ያሰራውላቸው። ይሄ ነገር በሌላ ከለር ነው የሚታወቀው፣ የሆነ 74 ቁጥር ወይም ሰማያዊ ነገር ነው የሚታወቀው። ከለር አስቀይሪ ልኝ ብለውኝ ወደ ቀይ አስቀይር ላቸው ነው አይምራ። ይሄ ሲሰራ በጣም ነው የሚያምር ባምስታር ብለው ወራጅ ነው የሚጠለፈው፣ እጅግ በጣም ነው የሚያደምቀው። ይሄም እኔ ከለር ያስቀየርኩት ፎቶ ፖስት የተደረገ ሌላ ሱ ፖስት ያደረኩት አብሽ ከለር ነበር። እንደዚህ ቢጫ አይደለም። ሰዎቹ ደግሞ በፎቶ በካሜራ ያዩት ቢጫ ነው ያመኑበት ማለት ነው። ግን ኤዲት ነበር ፖስት የተደረገው፣ ልስከኛ አይደለም ሌላ ቪዲዮ ላይ ነው የፎቶ የፎቶ ግን ሳይሆን አብሽ ከለር ነው ነው ይጠቁራል፣ ካሜራው ያነጻው። ስለዚህ እኔ ወደ ቢጫ ወደ ካሜራው ከለር አመጣው። ስለዚህ በቢጫ ደግሞ እንደዚህ ያምራል። ይሄም አምስት አርብ ነው ዋጋው አልቆላቸው አስራ ሶስት አስራ ሶስት ሺህ ብር ናቸው። ወራጅ ተጠልፈው እንዴት እንደሚያምሩ ያቸው የሚገርም ቀጭን ጥበብ ላሳያችሁ ነው። አሁን ይሄ ራሱ አሁን የራሴ ሽመና ነው። እንግዲህ በራሴ ሽመና ዲዛይን ቀስ በቀስ እየመጣሁ ነው። ይሄ ከለር ደግሞ የራሳችን ከለር ነው። የራሳችን ዲዛይን ነው። በቀይ ሞከርኩት፣ በዚህ ሞከርኩት። ሁሉም ያምራል። አርባቸው አምስት አርብ ነው። ዋጋው አልቆለት ይሄ ልብስ አስራ ሶስት ሺህ ብር ነው። እዛዙት መነኑ በጣም ቆንጆ ነው። ነጠላውን ከፈለጋችሁ ከሁለት ሜትር ከሀምሳ ላደርጋችሁ እችላለሁ። ለምን የራሴ ሸማኔዎች ናቸው የሚሸምኑት። ይሄን ከለር አሁን ቪዲዮ ላይ ሚያቆሸም ነው ብትል አስችልም ይመጣውሰውሰውን ከራሱ ነው የሚያውቀው። ሸማኔ በጣም ጎበዝ ሸማኔ ነው። በቀይ ከለርም አለው። ከነገራችን ላይ ቪዲዮ ሳይወጣ ልብሶቹ ታዘዋል። ይል የሰዎቹ ስንት ተጽፎበታል። እዚህ ላይ ግን ሳይቀረጽ ከሚቀርብ የእኔ ያመጣኋቸው ከለር ነው። ልዩነታቸው ዲዛይኑ አንድ ነው። ልዩነቱ ከለር ነው። በምትፈልጉት ከለር ከፈለጋችሁ ከዚህ በፈለጋችሁ ከዚህ በ13 ሺ ብር ማግኘት ይችላሉ። ሁለቱም አርቦ አምስት አርብ ነው። ቀጭን ድረስ በጣም ብዙ ሰው ፈለገ። ባለፈው ፖስት ያደረግናቸውን በቃ ወሰዷቸው ተበሉ ተበሉ ጭንቃጭን ደግሞ ይወት አታምሩ። ቴዲዬ በጣም ነው የምታምረው፣ እንዴት እንደምታምረው እንዴት አርጋችሁ የምታመጡት ነው እኮ ከመስራት ብዛት፣ ሰው ምን አይነት ካለሪ ይፈልጋል የሚለውን ነገር ለምት ትለምደዋለች እና በጣም ነው የሚያምሩት። ይሄ አራት አርብ ነው፣ በአራት አርብ ነው። በጣም ቆንጆ ነች። ቺን በፈለጋችሁት ከለርም ተቀይሮ ሊሸመንላችሁ ይችላል። ግን ይሄ የሚያምር ከለር ነው፣ በጣም የሚያምር ከለር ነው። ይሄ ዋጋው አልቆለተም 13 ሺህ ብር ነው። እዘዙት በያላችሁበት እናደርሳለን። ውድ ቤተሰቦች ሳምንት መለሳላችሁ ደግሞ በተለመደው ሰዓት አዳዲስ ነገር ይዘን እንመጣለን። እስከ ሳምንት ግን ቸር ሳምንት ይሁንላችሁ። ሳምንት እንገናኛለን። ሰላም ያገናኛል።